እህታችን እየጠየቀች ያለችው ጥያቄ እሷን አይደለም። ፈትቻለሁ የሚለው ለሚያገባት ነው። ሚስት አለች አይደለች ሲባል ፈትቻታለሁ ይላል፣ ያገባል፣ ይፈታል። አሁንም ፈትቻታለሁ ይላል፣ ያገባል፣ ይፈታል። ለሌላው ነው ፈትቻታለሁ እና በእርግጥ ፈትቷል ማለት ነው። አልፈታትም እኔ ፈትቻታለሁ ብለሃል ሌላውን ስታገባ ብዬ ስለው በቻልኩኝ አልፈተውም ለአንቻ አላልኩሽም ላታሉ እና ለሌላው ፈትቻታለሁ ፈትቻታለሁ ማለቱ የኔ ኒካ ያወርደዋል ወይ ነው ጥያቄው? አዎ ተተረጋገጠ። ለሌላው ያው ለማግባት ሲል ፈትቻይ የለችም ይላል። ይሄንን ሌላ ማስተማመኛ፣ ማረጋገጫ ካለሽ ፍች ሆነሻል ማለት ነው። ሰላም። ምክንያቱም ዝም ብሎ ሰው ለማታለል ነው እንደዚህ የሚለው። ስለዚህ ለማታለልም ቢሆን ሰላሰቱን ጅድ ሁነ ጅድ ነው ሀዝልሁነ ጅድ የሚል ሀዲስ አለ ማለት ነው። ፍችና ረጃ ኒካ ለቀልድ ብትናገር ለምር ብትናገር ምር ነው ሁልጊዜ። ስለዚህ ይህንን እሱ እንግዲህ ያወቁ መስሎት ነው ሰው፣ እያታልለ ራሱን ነው የሚያታለለ። ያለው ፈትቻታለሁኝ ማለቱ ከተረጋገጠ ፈቿ ወድቋል ማለት ነው። መልካም ጥያቄ። ልቀበል አንዴ። ሰላም